እንደ ባሌ አይነት ቦታ የመጣ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚያተርፈው። የመደመር መንግስት መጽሐፍ ሲጀምር የአባይን ልጅ ለምን ውሃ ጠማው ብሎ ነው የሚጀምረው እና ባሌም የሚመጣ ሰው ኢትዮጵያ ባሌን ያህል ሀገር ይዛ ለምን ተቸገረች የሚል ጥያቄ ና ይመጣለት። ቅድም እንደተገለጸው የወንዞቹ ብዛት የመልክዓ ምድሩ አይነት ለግብርና ያለው ተስማሚነት ለታሪክና ለቅርስ ለባህል ያለው ምቹነት ይሄን ያህል ትልቅ ሀብት ያለበት ሀገር ለምንድን ነው የተቸገረው? እውነት ኢትዮጵያውያን አተን ነው የተቸገር ነው ወይስ በቅንጦት ምክንያት ነው የተቸገር ነው? የእኛ ድህነት የጦት ነው የቅንጦት ነው ያለማየት ነው ያለማግኘት ነው ያለመፈለግ ነው ወይስ የመነፈግ ነው? ጥያቄዎች ነው የሚመጡት። ባሌ ውስጥ እኔ በዚህ ሶስት ቀን በተዘዋወርኩበት ከመልሱ ይልቅ ጥያቄው ነው በየደቂቃው ሲያስቸግረኝ የነበረው። ለምንድን ነው እንደዚህ የሆነ ነው? ስለ ሀብት ያለን እይታ ለምንድን ነው በዚህ መጠን ራሳችንን ድሃ አድርገን እንድንቆጥር ለምን ነው የተደረገው? ድሃው ማን ነው? የእኛ አስተሳሰብ ነው ወይስ ኢትዮጵያ ናት ድሃ የሆነችው? ለምነው ማየት ያልቻል ነው ለምንድ ነው እንዲህ አይነት እድሎችን በሚገባ ተጠቅመን አገራችንን ስሟንም ክብሯንም መቀየር ለምንድነው ያልቻል ነው? እና እኔ ባሌን ያህል አገር ይህን ያህል ሰፊ ሀብት ይህን ያህል ሰፊ ታሪክና ቅርስ ያለው አገር ተራበ፣ ተቸገረ ሲባል ሲሰማ ለምንድነው ነው እንደምንም ያልቆጠር ነው? ወይም ለምንድነው ተቀብለነው የኖር ነው እንዴ? ባሌን ያህል አገር እንደ ባሌ የሚመስሉ አካባቢዎች አሉን እኮ እነሱን ለውጠን ቀይረን መጠቀም እንችል ነበር ብለን ለምንድነው ያልተነሳ ነው? እና እኔ መልስ መስጠት አልችልም። አሁን ግን ባሌን ያየ ሰው ይቆጫል፣ ይበሳጫል፣ ይናደዳል፣ ራሱን ይወቅሳል። ቀጥሎ የሚመጣው ነገር ነው ትልቁ ነገር፣ ከዛ ይነሳል የሚለው እንጂ እዚህ የተቀመጥንበት ቦታ ብቻ በማየት ብዙ ነገር እዚች ሀገር ውስጥ እንዳለ ይነግረናል። በባሌ ተራሮች ውስጥ፣ በባሌ ሸለቆዎች ውስጥ፣ በባሌ ወንዞች ውስጥ የሚያልፍ ሰው ከመልስ ይልቅ ብዙ ጥያቄዎች ነው የሚፈጠሩበት። እና ይሄ ትውልድ የሚቀየረው እነዚህን ጥያቄዎች መመለስ ሲጀምር ነው ብዬ ነው የማምነው። አመሰግናለሁ።